ወይኔ ሰይፈ፣ ወይኔ ወይኔ! የማንም የዳህ ልጅ እኔ ላይ ጭሁት፣ ከእጄ እየበላ እየጠጣ ይህም ጠቃቶች፣ ወይኔ! ይሄኔ ቆሻሻ እጅን ወደዛ ውሰድ። ምን ሆነሃል? ትናንት ከሳምሪ ጋር አይቻችኋለሁ። ምንድን ነው የምታወራው? ቢኒያም እየደበከኝ ባልሆነ፣ ምንድን ነው የምደብቅህ? ትሰማኛለህ ቢያም፣ እኔ ሳምራይትን እንዴት እንደምወዳት እያወቅ ላገባት እንደምፈልግ እያወቅ ተደብቀች ታረግብኛለህ ነው እንዴ? እንዴ ከእሷ ጋር እኮ አብረን የምንኖረው ያ ማለት በማንኛውም ቦታና ጊዜ አብረን ልታይን ትችላለ ማለት ነው። ስለዚህ ችግር የለውም እያልከኝ ነው አይደል? አዋ ምንም ችግር የለውም። አንተ ቆሻሻ ይድሃ ልጅ ከእጅ እየበላ እየጠጣ እንዴ ነው ችግርም የሌለው? ቆይ ለምን ነው ፊት የሰጠሹ? እንዴ ምን እያልክ ነው? እኔና ቢኒ የፍቅር ግንኙነት እንዳለ ማነው የነገርክ? አይ ዶንት ኖ ብቻ ግን የሆነ ቦታ ቺል ስታደርጉ የሆነ ሰው አይቶ ነግሮኛል። እሉ ሳይፈ ቢኒ ነው ያወቅኩት። በአንተ በኩል ብቻ ነው ሳምሪዬ። ነው ይውድ ለማንሽ ለማንኝ የኔ ማራ ፍቅርሻለሁ። አረ እባክህ። አይ ቲንክ በጣም አፍቅርሻለሁ። ተጫውት በቃ፣ እሺ በይ ተጫውት እንጂ። ምን ነው ዝም አልክ? ተጫወች እንጂ እ ምን የሚወራ ነገር አለ ብላችሁ ነው? ይሄ ማን አሁንም ቂም ምናምን እያኘክ ነው እንዴ? አቦ ይቅርታ አልኩህ አይደል እንዴ? እኔ እኮ ሳምሪን በጣም ስለ መወዳት የቀማኸኝ መስሎኝ እኮ ነው። ኧረ ኖርማል ነው ሲጀመርክ የዚህን ያህል እንደምትወዳት አላውቅም ነበር። ምን መውደድ ብቻ እኔና ሳምሪማ በቅርቡ ልንጋባ ወስነናል። ከዚህ በኋላ ምን እንዳይመጣ ብዬ ነው ለቤን እውነቱን የማልነግረው። እነሱ ለእኔ ሕይወት ግድ ሳይኖራቸው እኔ ለጓደኝነታቸው ለምን እጨነቃለሁ? ስለ ትዳር ግድ የሌለው ሰው አግብቼ ለምን ትዳሬን ትዳሬ እላለሁ? ማድረግ ያለብኝ ነገር ቢኖር በግልጽ መናገር ነው። ወይ ምንድነው የሚፈልጊው? እንሞክር፣ የተበላሹ ነገሮችን ለማስተካከል እንሞክር። ምንድን ነው የምን ሞክረው? የኔና አንቺ ጉዳይ እኮ አብቅቷል። ይሄን ደግሞ ልቦናሽ ያውቃል። ቆይ ምን ማለት ነው? ብዙ ጊዜ ላዋራሽ ሞክሬ ያለው፣ አንቺ ግን ባለውለታ የሆነውን ጓደኛዬን ከመውቀስ ውጪ ሌላ ምንም መፍትሄ የለሽም። እውነቱን ባወራ ልትሸከሙ አትችልማ። በዚህ መንገድ እንድታውቀው ስላልፈለግኩ አንተን ለመጠበቅ ብዬ። እኔን ለመጠበቅ ብለሽ? ማነሽ አንቺ እኔን የምጠብቅ? ቢኒ ባለቤትህ እኮ ነኝ። የአንተ ስሜት ሲሰባበር ማየት የሚያስደስተኝ ይመስላል። እኔና አንቺ አብረን በፍቅር ከተኛን ስንት ጊዜያችን ነው ቢኒ? አንድ ላይ የምችለው ነገር ቢኖር አንተን ከማፍቀሪ ውጭ ሌላ ምንም በደል የለብኝም? አሁን ከዚህ በላይ መከራከር አልፈልግም። በቃ እንፋታለን ቢኒ። ትዳርን የሚያክል ነገር ድንገት ከመሬት ተነስቶ ማፍረስ አይከብድም። በፍቅር የኖርንበት ጊዜ እኮ ካልተስማማንባቸው ጊዜያቶች እሱ ይበልጣል። ይሄ ትዳር ድንገት ከፈረሰም ያፈረስሽው አንቺ ነሽ። እኔ እኮ በዚህ መንፈስ ሳይሆን እንደ ባለ ትዳር ለብቻችን ሆነ እናውራ እያልኩ ነው። እሺ እንነጋገር። ምንድን ነው ችግርሽ? ከዛ በፊት ግን አንተ ለትዳር ቦታ ካለህ? ሚስት በምክንያት የምትንጸየፈውን ሰው ከቤቱ አስወጣላት። እንዴ ማሂ ሳት ሳትቀባጥሪ ጥሪ ፍችኝ። በቃ ጓደኛዬን ተፋችሁ። እሺ ሌላው ቢቀር ቆይ፣ ለምን ያህል ጊዜ ነው እዚህ የመጣው? ቆይ ዘላለሙን እኛ ጋር ይኖር ነው እንዴ? እሱን አንቺን አይመለከትም አልኩኝ እኮ። ከፈለገ ዘላለም ይኖራል፣ ካልፈለገ ደግሞ ዘላለም ጋር ሂዶ ይኖራል። ይህንን አንቺን አይመለከትም። አንቺ ቆይ ማን ቤት ነሽ? ይህን ነው የምትወስኝ? ወይ ዛሬ ላይ የት ብለሻል? ምን ነው? አይ ምን እንዲሁ ያሰብኩኝ ነበር። አልቅሰሻል እንዴ? አረ አላለቀስኩም። ውሎሽ እንዴት ነበር? ምንም አይል። ከቢኒ ጋደን አይደላችሁም እንዴ? ደህና ነኝ። አረ ብቻ ስትከራከር እኮ እየሰማው ስለነበረ ነው። ምንድን ነው? የተፈጠረ ነገር አለ እንዴ? በጊዜ ከሁሉም ነገር ይስተካከላል። እሱስ ልክ ነሽ። ብቻ ቢኒ ቢኒ እንድንፋታ ይፈልጋል። ለምን ማለት ምክንያቱን አልነገረሽም? ሊነግረኝ ፈቃደኛ አይደለም። ፍቺ ከውስጥ ነው ስታየው ቀላል ነገር ሊመስል ይችላል፣ ግን ብዙ ነገሮች ነው የሚያናጋው። እንደገና ደግሞ አብሮሹ ለመኖር ካሰብሽው ሰው ጋር መለየት ከባድ ነው። የኔና የቢኒ ጸብ እኮ ረጅም ጊዜ ቆይ አይደለም። ለሶስት አመታት ያክል በጣም ደስ የሚሉ ኑሮ ነበር የምንኖረው። አሁን ግን ምን ለምን እያደረገ እንደሆነ እንኳን የሚያውቅ አይመስለኝም። አይዞሽ ማሂ፣ እኔ አወራዋለሁ፣ ሁሉም ነገር መስመር ይይዛል። የሚሰማሽ ግን አይመስለኝም። አይ አንተ፣ ለምንድን ነው ግን ባለፈው የጠየቅኩህን ጥያቄ እስካሁን ያላደረግከው? ምን ጠይቀሽኝ ነበር? ማሂን አንድ ጊዜ ስማት ብዬ ነበር እኮ እና እሱ ጥያቄ ነው ወይስ ትእዛዝ? እንደፈለግ ካስበው። ግን ምን አለበት፣ ለሶስት አመት ሙሉ አብርሃት ለኖርኮ ሴት ለአንድ ጊዜ እንኳን አብርሃት ቁጭ ብለህ ብታወራ። እሷ የምታወራውን ነገር ስለማታቂከው ነው። ደግሞ ከኔ እንዲመጣ ፈልጋ። አንቺ ፍቹን የምትፈልገው እኮ እሷ ራሷ ነች። ፍቹን የምትፈልገው ቢሆንማ ወዲያው ትስማማህ ነበረ። አንቺ አልገባሽም ማሄ፣ ነገሮች ማወሳሰብ ትወዳለች። በተለይ ደግሞ ከቅርብ ጊዜ ወዲህ የለመደችው ደስ የማይል ነገር አለ። ምን ምን አይነት ነገር? እሱን እኔ ይታቃለሁ። ደግሞ ማወቅም አልፈልግም። እኔ አሁን በህይወቴ ሌላ ሴት አግኝቻለሁ። ማንም እባክህ ሳምሪ አትቀልጂ። እኔ አንቺን ወድጄሻለሁ። ልቤን ብትፍቂው እኮ የምታገኘው ያንቺን ስም ብቻ ነው። እኔማ እንደምወድ አስቤ ነበረ። ግን አብረን መሆናችን ምንም አይነት ፋይዳ የለውም። እንዴት ነገር እኮ ግልጽ ነው። ወደፊት ግን እኔ እናንተ ሳንግባባ ብንቀር እንዲህ ነው ማለት ነው። ከአንቺ ጋር ለምን ነው ወይስ ካሁን ሁለተኛ ቅድያስ ነው? ቢኒ የበፊት ባለ የሚለዋወጥ ባህሪ አልነበረውም። አሁን ላይ ግን አዲስ ያመጣው ባህሪ የሆነ እንደ አውሬነት እያደረገው ነው። አሁን ላይ ነው የተረዳሁት። አሁን ስለዚህ ለምን ታነሻለሽ ነው ወይስ አንተም እንደነሱ ነልቲኝ ነው? አየህ ምን ያክል የመስማት ችግር እንዳለብህ። ማለት የጀመርኩትን ሐሳብ እኮ ጨርሰ ሳሰማኝ የራስህን ጥያቄ ጠየቅኝ። ሳምሪ የማላቀሽ ሰው እየሆንሽብኝ ነው። ለቀቀበኝ እንጂ ነው ወይስ አንድ ሁለት እንበል። አሀ የኔ መረዳድ መጠጥ ላይ የተመሰረተ ነው የሚመስልክ። ታዩ ዛሬ ጥሩ ላይ አይደለሽም። እና ለ የባሊን ታሪክ ያነሳ ሁልክ ያንተና ማይ ነገር አሁን ላይ የተገለጠ የመጣ ነገር ነው። ኦኬ ያንቺ አካሄድ ገብቶኛል። የእሷን ድምጽ ልታስተጋቢ ልኝ ነው አይደል? ጉዳይን ከሰይፈ መምጣት ጋር ልታያይዥ አንድም ቀን ተግባብቼ ካልኖርኩ ሰው ጋር እንዴ ሁሌ መኖር የምችለው ከሱ ጋር ያውም ገና ትዳሩን ፈቶ ሊወስደኝ የእኔና የሷ ጉዳይ እኮ ያለቀ ነገር ነው። እኔና አንቺ ደግሞ መጋባት አይጠበቅብን እንዴ። የኮንትራክት ዳር እንጀምር ነው የምትለኝ? አልተረዳሽኝም ወይስ ልትረጅኝ አልፈለግሽም? እኔ ተረጋግተ እንድታስብ እድል እየሰጠውክ ነው። ምናልባት እኔ ያንተ ቅርብ መሆኔ የረበሸ ከሆነ ለአንድ ለውለቀን ጓደኛዬ ጋር አድራለሁ። የአንቺ መኖር ሰላሜ ነው ቢኒ። እያወሩ ያለሁትን ነገር ስማኝ እንጂ ከማሂ ጋር ሙሉ ቀንም ቢፈጅባችሁ አብራችሁ ማውራት አለባችሁ። እያደረክ ያለውን ነገር ለአንተም ሆነ ለማሂ በጣም ጎጂ ነገር ነው። ማሂ፣ የኔ ጣፋጭ፣ ምን ሆንሽ ነው? አንቺ ደግሞ ሁሌ እንደዚህ የምትሆኚው። ኦ፣ ውዱ ባለቤትሽ ደወለ። ሄሎ ጓደኛ፣ እንዴት ነ? ምን ነው አንተም፣ ሳምሪን በዛው ጠፋችሁ። ሰው ያስባል አትሉም እንዴ? ማሂን? ማሂ ምን ትሆናለች? በደንብ እየተንከባከብኩልህ ነው እና። አራት ችግር የለውም። ልክ እንደ ራስ አድርጌ ነው የምንከባከብልን። እሽ ሽ ጉደን አላወግ ማየን ቆንጆ በጣም በድካም ስለሆነ ያደር ነው። አልደከመሽም? ምን ልስራለሽ? እስቲ ወጉ ሴት ነበር ተነስታ የምትሰራው አሁን እኔ ልስራለሽ። ምን ይስራልሽ? እስቲ ቡላ ይሁን፣ ቅንጬ ይሁን፣ ፍርፍር ይሁን እስቲ ወገብሽን ጠገን የሚያደርግ ነገር። በእኔ ምርጫ ካልሽ እሺ ምን ዳርጋለሁ። እኔም እያመነዘርኩበት አብሬው መኖር አልችልም። እሱም ቢሆን ውጭ ውጭ እያለ ምኑን ትዳሮ ነው? ወዴት እንደሚሄድ ባላውቅም ከዚህ ቤት ግን እወጣለሁ። በቃኝ። ይሄ መጨረሻዬ ነው። ምንድን ነው? ቀስ ብለሽ አገብ ባለፈው መፋታት እንደምትፈልግ ነግረኸኝ ነበር። እና ምን ይሁን? እና ማስቤበት አለው፣ መፋታት አለብን። ፍቺ ጨዋታ መሰለሽ እንዴ? ስትፈልጊ አይሆንም ብለሽ ሳትፈልግ ይሆናል የምትይው። ቢኒ ምንድን ነው የምትፈልገው? መፋታት እንደምትፈልግ ነገርከኝ፣ እኔ ደግሞ አስቤበት እሺ አልኩ። ላንተም ቢሆን ነጻነት ይኖርሃል፣ እነዛ ሴቶችን ለማተራመስ ምን አልሽ? ማን ነው ቢኒ ሴት ያተራምሳል ያለሽ? ጆሮ ለራስ ባዳ ነው አሉ። ምን ነው ጉድህን አልሰማህም? አልሰማም እንዴ? ሰው ሁሉ እኮ የሚያወራው ስላንተና ስለ ጓደኛ ሴሰኝነት ነው። ጓደኛዬን እዚህ ውስጥ አታስገቢው። ነገር በፈለግሽ ቁጥር ጓደኛዬን እያስገባሽ ራስሽን አታመጽ። አድቂ ይሁን እሺ፣ የሚሆነውን አድርግ። ምንም የሚሆን ነገር የለም። ለምን ባለፈው እንደዛ ሽንጥህን ገትረ ስለ ፍቺ ስታወራ የነበርከው ሰውዬ? አሁን ምን ይፈጠር ብለህ ነው አይሆንም የምትለው? እሱን ለእኔ ተይው። መጀመሪያ የቤት ስራ የለ። ስራ፣ የፈለከውን ነገር ስራ። እንደፈለክ? አንቺ፣ እኔ ነው እንደፈለክ ያልሽው። ምን ነው ዛሬ ምን ሆነሃል? ለምን እንደተስማማች ሳልደርስበት የሚሆን ነገር የለም። ቆይ ምን ነው የሚያጣራው? የምን የቤት ስራ ነው የሚሰራው? እየተከታተለኝ ነው እንዴ? ለነገሩ ቢከታተለኝም የገዛ ጓደኛውን ቅሌት ነው የሚደርስበት። የራሱ በልቤ መስረቱ ሌላ ስብሹ ፍቅርይ ሜንክርቱ ሀይ! ቆይ ምን እያደረክ ነው? ውዷን የጓደኛዬን ባለቤት ለማስደሰት ደፋ ቀና እያልኩ። የምርህን ነው የምርህን። የኔ ቆንጆ እንዴት አደርሽልኝ? ቢኒ የት ሂዶ ነው? ማታ አልመጣም እንዴ? ቢኒ መጣ አልመጣ ምን ያደርግልሻል? ዋናው የሚያስፈልግሽ እኮ እኔ ነኝ። ቆይ እሺ ሳምሪ ምን ሆና ነው ማታ ስልኳን ደጋግሜ ስደውልላት ዝግ ነበር? እኔም እኮ እሷን ስጠብቅ ሊነጋ አካባቢ ነው እንቅልፍ የወሰደኝ። ቢኒም ሳምሪም ከሌሉ እንግዲህ ያው እየተመቻመቹ ነው የሚሆነው። ሁሉም ሰው እንዳንተ አውሬ ነው እንደሚመስል ባይሆነ። ሁሉም ሰው እንዳንቺ የዋህ የሚመስልሽ፣ አንቺ ግን ታሳዝኝኛለሽ። ምን ማለት ነው? አንቺ ብቻ እግርሽ ከዚች ቤት ይውጣ። ሁለቱም አብረው ናቸው። ስነ ስርዓት ያዝሽ። ያዝ ሺ የኔ አልበቃ ብሎ ደግሞ ጭራሽ እነሱን በነፊት እንዳሰርባቸው እና ታዲያ የት ሄደው ነው የሚመስልሽ? እኔ እንዴት ላውቅ እችላለሁ? መገመት አለብሽ። ማሂ ካመሆን ስማርት መሆን አለብሽ እሺ? አሁን ኪችን የለቀ ውጣ ምግብ ልሰራ ነው እንዴ? ታዲያ የኔ ፍቅር፣ እኔ ኮምፒውተር የምሰራ መስላለሁ እንዴ? አንቺ ከምትለፊብኝ እኮ ላስደስተሽ ብዬ ነው። ቀቂኝ እንዴ ጓደኛ የሌላ ነገር እንዳያስብ። ምን ማሰብ ያስፈልገዋል? እስከ ዛሬ ስታደርገው የነበረውን ነገር ሰው ስላሰብ ነው እንዲህ ምጸስትህ አንቺ ምን ሆነሻል? ቢኒኮ ጓደኛዬ ነው። ኧረ ጓደኛ ነው እንዴ? ምን ያክል ጊዜ አብራችሁ ቆያችሁ? እያሾፍሽ መሆኑ ነው። እየተዝናናው ነው። ትዳሩን በጥብጠ ለፍቺ ከዳረከው በኋላ ነው እንደ ጓደኝነቱ ትዜ የሚለ ከተፋታችሁማ፣ አግብቼ ይዤሽ እሄዳለሁ። ይልቅ ዛሬ ነገ ሳትይ፣ ይሄም ቤት ለቀለም መውጣት ብትወስን የሚሻለው እንደዛ ካደረግክልኝ፣ ለእኔ ሁለት አንድዋል ክልኝ ነው የምቆጥረው። ሰምኛለሽ። እኔ ደግሞ ከዚህ ቤት መቼም ቢሆን አልወጣም። ፍቅር እኮ እንደዚህ በቀላሉ የሚለቅ ይመስልሻል እንዴ? አንቺ ራሱ በወጣ ደስ አይልሽ? ኪችን ውስጥ ምን እየሰራችሁ ነበር? ማለት ሰይፈ፣ ኪችን ውስጥ ምን ይሰራል? ቁርስ ካልሰራሁኝ ብሎ እየተጋተተልህ ነበር። እያናገርኩሽ እኮ ነው። እኔም እኮ እየመለስኩልና። ቆይ ምንድን ነው የፈለግከው? አንቺ ቁርስ ለመስራት አንሰሽ ነው እሱ ኪችን ውስጥ የሚል መጠመጠው? እሺ፣ ምንፈልገ ነው? እንዴት ሚስቴ ወንድ ኪችኗ ውስጥ ሲገባ ዝም ብላ ትፈቅዳለች? አልፈቀድኩለት። ታዲያ ጓደኛ የሚፈልገውን ነገር ካላገኘ በጉልበት የመቀማሱስ እንዳለበት መቼም ላንተ አልነግረም። ምን ማለት ነው ደሄ ደግሞ ማለትማ በቃ ቁርስ መስራት እፈልጋለሁ፣ ይሄን ብሎ ድርቅ አለ። እኔም ማታ ስላልተኛኝ ፈቀድኩለት። ማታ ለምን እንደ ያልተኛሽ ሳምብሪኝ። እየጠበቅኩ ነበር እንዴ። እሷ እኮ ለሁለት ቀን እንደማትመጣ ደውላ ነግራኝ ነበር። ታዲያ ወይ አንተ ወይ እሷ ደውላችሁ ማሳወቅ አልነበረባችሁ? እኔ ኩሊ ነጋጋ አካባቢ ነው እንቅልፍ የወሰደኝ። ለምንድን ነው ያልጠረጠረችን? ያልጠረጠረችን ሲሳይ ደግሞ ኪችን ምን ይሰራል? ኪችን እኮ ይጠላል፣ ብቻም ሳይሆን ይጸየፋል የሚባል ሰው ነው። ሄሎ

ማሄ ጭራሽ ስልኪሽ ዝግ ነው። እንዲህ እንዲህ ጭራሽ አንተም ዝግ ነው። ለምንድነው ነው ስልክሽ የማይሰራው? አላ ነበር መልሽስ። ደውል ደግሞ አንተ ስልክ አይነሳው። ቆይ ከሴ ፈጋ ያላችሁ ግን ምንድነው? ለምን ጠየከኝ? የጠየኩሽን ብቻ መልሽልኝ። ያው ጓደኛክ ነው። ሌላ ሊኖርን ሊኖር እንችላል። እና ለምን ድን የሁለታችሁም ስልክ በአንድ ጊዜ የማይሰራው? አንተ ያሰብክ ማድረግ ትችላለህ። እኔ ግን ታይናበት እያናገርኩ እስኮ ነው አንድ ሰው። እየጤነኛ አይደለህም እንዴ? ኤውለ ከሰፌ ጋር ከተጣላ እዛ ውሱ ጋር ሄደ መጨረስ ትችላለህ። እኔ ግን ተወይንቆ ምን አድርግን የምትለኝ ትሰሚያለሽ? ጓደኛዬን እንዳታሳስችው። ይህ ቤት ውስጥ አጭር ቀሚስ ለብሰሽ ወደዚህ ወደዛ የምትመላለሹን ነገር ማቆም አለብሽ። አሁን ደግሞ እኔ ሆንኩኝ አሳሳቸዋል። እኔ ሆንኩኝ ጥፋተኛ። ይህን ሰውዬ ከዚህ ቤት አስወጣልኝ ብዬ ስንት ጊዜ ነው የለመንኩ። ለምንድን ነው ሰይፈ ከዚህ ቤት የሚወጣው? እና ያንተ ጓደኛ ከዚህ ከሚወጣ እኔ ከገዛ ቤት ይሉጣ ነ፣ ቢኒ የተፈጠረ ነገር አለ። ተይኝ እባክሽ። ከዚህማ ብሞት ይሻለኝ ነበር። ቢኒ ለምንድነው የምታስጨንቀኝ? ምንም ያስጨንቅ ነገር የለም። እኔ ራሴ ሁሉንም ስደፋቸው፣ ሁሉም ነገር ሰላም ይሆናል። የፈጣሪ አለ። ምንድነው የምታወራው? ተይኝ እስኪ። የማትነግረኝ ከሆነ ለምን ጠራኝ ታዲያ? የሆነ ነገር ጀምሯል። ማ ማን ሲሳይና ማህደር። ምን ማረጋገጫ አለ? እኔ አካዋናቸው ምንም ደስ አላለኝም ደስ አላለኝም ብሎ ድምዳሜ ላይ መድረስ አለ እንዴ እኔ አላቅም እሱን ኪቺን አየዋለሁ ጎረቤት ደውሎ ደግሞ ሚስት አይደለችም ምናምን ይለኛል ብቻ ተው በጣም ብዙ ነገር ቢኒ ሁሉን ነገር ያስብበት እኔ አሁን ማሰብ እየቻልኩ አይደለም ማሰብ አልቻልኩም አለምን ማለት ነው እኔ አሁን እያሰብኩ አይደለም ምንም ትኩረት ማድረግ አልቻልኩም? ሁለቱ ግን የሆነ ነገር ጀምረው ከሆነ የእውነት አለቃቸው ሁለቱንም ሲጥ አድርጌ ነው የሚገላቸው። በሰላም መለየት እያለ መገደድ አይደለም፣ ምን አመጣው? እንዴት የገዛ ሚስቴና የልብ ጓደኛዬ እንደዚህ አይነት ነገር ይጀምራሉ? ተረጋጋ። መጀመሪያ ነገሩን በእርጋታ ማጣራት ይሻላል። በመቀጠል ደግሞ ማይ በሰይፈ ደስተኛ እንዳልሆነች በተደጋጋሚ ነግራለች። መሸፋፈኛ ቢሆንስ? ምን አይነት መሸፋፈኛ? እኔ አላቅም። እያወራሁሽ ያለሁት አንቺ ትረጅኛለሽ ብዬ ነው። አንቺ ግን ይበልጥ ታስጨንቂኛለሽ። እሺ፣ ተረጋጋ። ላግዝ፣ በሚችለው ነገር በሙሉ ከጎናለሁ። እሺ ቢኒ። አቤት። ተው፣ በቃ ምን ሆነው? የምትወው ማሂ ወይ ይሁን ነገር ልጠይቅሽ። ምን ግን? እንዳይደብርሽ ትንሽ ስላሳሰበኝ ነው። አንቺ ልጅ ዛሬ በሰላም ዳር ዳር አበዛሽ። ምን መሰለሽ ግን፣ ከሰይፈ ጋር ምን ጀምራችኋል? ማለት ምን እንጀምራለን? አይ አል አይደለ። ተይኝ እስኪ እባክሽ። የማደርገው ቤት ጠፋኛ። ባህርነት ኑሮዬን አሜን ብዬ ተቀብያለሁ። ማለት ምን ማለት አለው አሊዞ አለቀ ሆኖብኝ፣ ምንድነው የተፈጠረው? ቆይ ምን ያልተፈጠራለ? ያው የምታውቂው ጉድ ከጊዜ ወደ ጊዜ አናቴ ላይ እየወጣ ነው እኮ። አልገባኝም። እንግዲህ እኔ ምንም ባይገባኝ ይሻላል ብዬ ይችላለ ማለት እየሞከርኩ ነው። ማሄ ግልጽ አድገሽ ንገሪ። ከዚህ በላይ ምንን ግልጽ ላድርገው? ሳምሪ በመጀመሪያ ስለምንድን ነው የምታወሪው? እየፈረሰ ስላለት ዳሬኗ ሶስት ዓመት ከምናምን ስንከባከበው ቆይቼ አንድ ወር ባልሞላ ጊዜ ውስጥ ግን ድርምስምስ ብሎ እየጠፋ ያለው ይሄ አስጠ ሊታውትዳሬ ለምንድን ነው የሚፈርሰው? አንቺ ደግሞ ማይ ህመምሽ እኮ ገብቶኛል፣ ግን እንደምንም ከቢኒ ጋር ብትነጋገሩ፣ ሁለታችሁም ደግሞ በዛ ላይ የበሰላችሁ ሰዎች ናችሁ። አይ መብሰል፣ ቢኒን ነው መብሰል ያልሺው? አዎ ቢኒ እኮ በጣም አስተዋይ ሰው ነው ነበር፣ ግን ምን ያደርጋል? ጠላቱን በጉያው ይዞ እኔን ጨምሮ አንድ ላይ ያቃጠለኝ ነው። ሳይፈናው እኔም አውቀው ጠላት እሱ ነው እንግዲህ። እኔንም ትጠራጥረኛለች ማለት ነው። በሲሳይ ጠላትነት እርግጠኛ ካልሆነች ሌላ የሚያጠራጥራ ሰው አለ እንዴ? ሰይፈ፣ ሰይፈ ኧረ እባክህ ተረጋጋ እናዋራህ። ዝም በል። አንስተ ካፈረትከኝ በኋላ ተረጋጋ ስትል ትንሽ አታብርም? ያልኩትን እኮ አልተረዳኝም። ሰይፈ ወይኔ ሰይፈ ጭራሽ ጭራሽ ልታብራራልኝ ነው ወይኔ! ነው ሰይፈ፣ ሰይፈ ስማኛ። የሰማኝ እኮ አይደለም። አይ ቶ እኔው ነኝ ራሴን ያዋረድኩት። ሰይፈ፣ አንተ ያን ሁሉ ነገር ካረግኩልህ በኋላ እኔን እንደ ጠላት ስጠረጥረኝ ትንሽ አታፍርም? እኔ አንተን እየጠረጠርኩህ አይደለም። ግን ከማሂ ጋር ምን አለ አይደል? አንተ ሰውዬ ኑሮዬን ካበላሸው በኋላ ጭራሽ ደግሞ አሁን ሰይፈ ከአንዴም ሁለቴ ባይገርምህ በቃኝ እኔ ከዚህ በላይ መዛግ አልፈልግም እዚህ ጋር እናቆም ምኑን የምናቆመው አንተ የልጅነት ጓደኛህን የሆነች ሴት መታ ትቀይርሃለች ሰይፈ ማይ እኮ ሚስቴ ነች ትሁና እሷ እንደኔ ሆናላለች የሆነ ችግር ሲገጥም እኮ በጓሮ ነው ጥላህ የምትሄደው ማይ እንደዚ አይነት ሴት አይደለች እሱም በሂደት ታይዋለን ወይ ኔ እሰይፈ ለሰውየሽ ምን ብለሽው ነው? ማለት ታዲያ ለምንድን ነው የሚጨቀጭቀኝ? መዋረድ ፈልገሻል? እንደ ከዚህ በላይ መዋረድ አለ እንዴ? ምንሽ ተነካና ነው? ያዙ ልቀቁኝ የምትዩ የራሳችሁ ጉዳይ። እኔ እንደዚህ ሰውዬሽ ነፈዝ እንዳልመስልሽ፣ ልክ ልክሽን ነው የማስገባልሽ። የምን ልክ? መጀመሪያ ራስህን ልክ ብታስገባይሻለ። ምንድን ነው የፈለግሽው? ተወኝ በቃ። እኔ እንድትተወኝ ብቻ ነው የምፈልገው። እንድተውሽ እንደማትፈልጊ አውቃለሁ። ያለ እኔ ፍቅር እንዴት ይሆንልሻል? ከፍተኛ ደረጃ ላይ ያለ የአእምሮ ህመም አለብህ። ከአንቺ ፍቅር አይበልጥም ብዬ ዝም አልኩ እንጂ፣ እሱማ በፍቅር ልቤ በጣም ተጎድተዋል። በጣም ታፈቅሪ የለ እንዴ። የስንቱን ህይወት ይሆን እንደዚህ በግድየለሽነት ያመስከው። ህይወት እንግዲህ እንዲህ ናት፣ ወይ ታጣጥም ያታለሽ፣ ወይ ደግሞ ታልፍብሻለች። አንተ ህይወትህን ስታጣጥም የሌሎቹን እየቀጨ መሆን አለበት። አታስመሲ፣ አያምርብሽም። እንደምትወጂኝ በደንብ ያስታውቅብሻል። እኔ አንተን ከምወድ ራሴን ባጠፋ ይቀለኛል። ይሄን ያህል እንደምታፈቅርኝማ አላቅም ነበር። አሁን ቶሚ በቃ ሰውየው እንዳይሰማ ፈርተሽ ከሆነ ውጭ ሀገር ብቻችንን ስለሆነ በደንብ ፍቅርሽን ትገልጭልኛለሽ። በራስ ዓለም ብቻ የምትኖር እብድ። እንግዲህ ትዕግስቴን አታስጨርሽኝ። የራስ ጉዳይ። አንቺ እኮ ፍቅር አይገባሽም፣ ስጠፈጥፍሽ ነው የሚገባሽ። አንድ መንገደኛ ቤቴ ገብቶ የመሳደብ እንዲሁም የመደብደብ ከዛም አልፎ እኔን የመድፈር መብት ካለው አልሞትኩም እንጂ እኮ ሞቻለሁ። ካልሞትሽ እንዴት ነው የምትሞችው? ጀዝባ አሁን ዜ ወሬሽን ትተሽ ምግብ አቅርብልኝ፣ እርቦኛል። ባለሙያ ነኝ ትልለ እንዴ ገብተ ስራ እና ብላ ስርአት ብያለሁ። ዛሬ መጠፍጠፍ አምሮሻል መሰለኝ። ከዚህ በላይ ውርደት አሁን ተነስተሽ ምግብ ታቀርቢያለሽ ወይስ ላጋጭሽ? ማ ስለሆንክ ነው የምታጋጨኝ? ወይኔ ሰይፍ እቺ ዶማ ራስ እንዴ የጠገብሽው ባልሽ ድንጋይ ማንስሉ እንክሎት ያለሽ እንዴ ቆሻሻ። ይዳልች ካንተኮ እየገረመኝ ያለው ነገር ሳይፈ ሳይሆን እሷ የምትጠረጥርበት ነገር ነው። እሱ እኮ ጓደኛዬ ነው። እንዴት ነው እሱ ሊጠረጥረው የሚችል? ለእኔ ብሎ እኮ ነው የሚንከባከባት። አረባት እንዴ ምን ሆነሻል? መቼም የልብ ጓደኛዬን እንደ ባዳ ልቆጥረው አልችልም። ተው እንጂ አጥቀን ልጂ። ይሄ በጓደኛሞች መሀል ያለ ያልተጻፈ ህግ ነው ቢጻፍና አንቀጽ ቢኖረው ግን ጥሩ ነበረ። ድሮ ሴት አይደለሽ፣ ለሷ ነው የምትደግፊው። እኔማ ቢገባ ላንተ ብዬ ነበረ ነበር። ምን ከራተተው? ምን ማለት ነው? ስለምወድኗ ጥሩ ትዳር እንዲኖር፣ ደስተኛ እንድትሆን እየሞከርኩ ያለሁት ምን። ምኑን የሚገባኝ እንዴ? ቆይ ለምንድን የምታስጨንቂኝ? ጓደኛ ልጅቷን ምን ያክል አብዩስ ሊያደርጋት እንደሚችል አስተውሎ ታውቃለህ? ነገርኩሽ እኮ እሷ በግድ ወደማይሆን ነገር ውስጥ እንዲገባ እየገፋፋችሁ ነው እንዴ እሱ ጻልጅ ነው እንደ እሷ የምገፋፋው፣ እሱ ጓደኛዬ ነው፣ እሷ ደግሞ ሚስት ናት። የኔና የሰይፈ ጓደኝነት ስላልገባሽ ነው እኮ እንዲህ ምታወሪ። ቢኒ፣ እስኪ ስማኝ። ሳምሪ፣ አንቺ ምንም አታውቂም። እኔ ሰይፈን በደንብ ነው ማውቀው። እሱ ፍቅረኛው እንደሆነ እኔን እያባበለ ከብዙ ሴቶች ጋር እንደሚተኛ አውቃለሁ። አንቺን ይወድሻል። ራስሽን ራስን ከሌሎች ጋር አታወዳድሪ። እኔ እያወዳደርኩ አይደለም ያለሁት፣ ግን እንደዛ የምትተማመንበት ጓደኛክ እንደምታስበው ሰው አይደለም ሳምሪ አንዴት ብዬ እንደማሰርዳሽ አላቅ